ስለሰው ማርያምን ነው የምላችሁ። እኔ ብሩኬን በቲክቶክ እየጠበኩት ነበር፣ ዛሬ ማለት ነው። ወይም ዛሬ በፎቶ እየጠበኩት ነበር፣ በዩቲዩብ ማለት ነው። ለምን እንደው ታውቃላችሁ? የእናቶች ቀን ነው። እንዴት ነው ብሩኬ እናቱን ሰፕራይዝ ያረጋት? እንዴት ነው? ለምን እስካሁን ድረስ እንዴት ረስቶት ነው? ወይስ ያውም እዛ ቡታ ጅራ ተቀምጦ እንዴት ማምይን እንዴት እሙሽዬን የመሰለች እናት ሰፕራይዝ አላደረጋትም ብዬ መቤቴ ማርያም ከራሴ ጋራ እያወራው ነበረ። በጣም በሚገርመው ዛሬ እንግዲህ እሙሽዬን በሰፕራይዝ በእናቶች ቀን ክብር ለእናቶች ቀን ለእሙሽዬ እንግዲህ ዛሬ ሀይሚና ብሩኬ ሰፕራይዝ ሊያደርጓት አብረው መጥተዋል ማለት ነው። በጣም በሚገርም ሁኔታ እናት ለዘላለም ትኑር። በጣም ደስ ብሎኛል፣ አብሮ ስለመጡ ለምን በጣም እያሰብኳቸው ነበር። እንዴት እንደዚህ አላደረጉም ብዬ ያውን ቡታጅራ ተቀምጠው። ዛሬ እንግዲህ ብሩኬ እናቱን በአደገኛ ሰፕራይዝ እንግዲህ ይመስለኛ ለእናቱ የአንገት ሀብል ነው መሰለኝ የገዛላት እንዲህ ሲባል ነው የሰማሁት። የአንገት ሀብልን እንግዲህ ሁሉም በአሁን ደግሞ ቲክቶክሮች ጠቅላላ የአንገት ሀብል ነው ለእናታቸው ሲያደረጉ የነበር ታ እግዚአብሔርዬ ለእኛም ከፍተህልን ለእናታችን የአንገት ሀብል እንድናረግ ማጸናሃለሁ። እኔ ግን አረብ ሀገር እያለሁ ለእናቴ ምርጥ የአንገት ሀብል ገዝቼ ሰጥቻታለሁ ከዚህ በፊት። አሁን አቅሚ ባይችልም በአሁን ሰዓት ባለንበት ደረጃ ብዙም እንትን ስላልሆነን፣ እኔ አረብ ሀገር እያለሁ ለእናቴ የሚገርም የአንገት ሀብል አድርጌላታለሁ። እና ያው ብሩኬም ይሄን ነው አስበው ማለት ነው። እና ቤተሰቦች ዬ ምን አለ ምን ተመኞ መሰላችሁ? ይሄን ሀይሚን ሙሽዬን ብሩኬን ሳይ የሀይሚም እናት አጠገቧ ሆና ያው አብሮ ቢያከብሩ ደስ ይለን ነበር። ያ ሁሉም በጊዜው ይደርሳል ማለት ነው። ሀይሚዬም እንግዲህ እናትየዋን ሰፕራይዝ እንደምታደርግ አልጠራጠርም። ብዙ ጊዜ ያው ሀይሚ ከእናቷ ጋር ብዙ እናትየው ካሜራ ይወዱ መሰለኝ፣ የሀይሚ እናት አላቅም ብቻ ብዙ ጊዜ ይሄን ከሄደች ጀምሮ ሃይሚ ከእናቷ ጋር ሰርታ አታውቅም። እንግዲህ ሰፕራይዝ እንደምታረጋት እርግጠኛ ነኝ። እናት ሁሌም እናት ነች እና በጣም ደስ ብሎኛል፣ ዛሬ እንደዚህ በአዲስ ነገር ስለመጡ እሙሽዬ፣ ተናፋቂዋን ቆንጆ እናት ዛሬ ይዛችሁልን ስለመጣችሁ እጅግ በጣም እናመሰግናለን። ብሩኬን ታቁታላችሁ። የእናቱ ልጅ ነኝ ነው የሚለው። ሁሌም እናቱን ያወዳታል፣ እናቱን ያከብራታል። ከእናቱ ውጭ የፈለገ ነገር ይምጣ እንጂ ማይደራድር እናት ነው፣ የማይደራድርባት እናት ነው ያለችው። ደስ ብሎኛል፣ እግዚአብሔርን ነው የምላችሁ በቃ በጣም የሚያምር ነገር እንደሚፈጠር እናያለን። ዛሬ ማዘርየውን በጣም እንደሚያስደስታት በቆንጆ ነገር በሰፕራይዝ ሁሉም ሰፕራይዝ ያደርጓታል። እሙሽዬ እንግዲህ ጀግና ጀግና የሆኑ ወንድ ወጣት ልጆች አላት። አንደኛውን እንግዲህ በቀደም ድረዋለች፣ እንግዲህ ቀሪዎቹ ሶስት ናቸው ሶስት ናቸው። ሶስቱም ደግሞ ፍቅረኛ ያላቸው ደስ ይላል። ሀይሚዬም እንግዲህ በቅርቡ እንግዲህ ያው ከብሩኬ ጋራ እንጠብቃለን ብዙ ነገሮችን የዛሬ እንግዲህ ይለያል ብዬ አስባለሁ። ሰፕራይዙም ይለያል፣ ሁሉ ነገርም እንደሚለይ እርግጠኛ ነኝ። ቤተሰብዬ ሀይሚዬም ያው ፍቅረኛውን ይዞ ነው እንግዲህ እናቱ ቤት ከች ያለው እናቱን እንግዲህ እንጃ። ሀይሚዬም ያው በሷም በኩል ሀይሚም በራሷ በኩል እሙሽዬን ሰፕራይዝ እንደምታደርጋት እርግጠኛ ነኝ። እንደዛም ኑ ደግሞ ሁሌም እንደሚሄዱ የሀይሚዬ እናት ጋርም ሂደው እንደዛው ሰፕራይዝ ቢያደርጓት በጣም ደስ ይለናል። ብናይ ያው ቢያመጡ ልልክ እንደ ሙሽ እንደዚህ እንዳመጧት ሀይሚዬም ከእናቷ ጋራ አብራ ከብሩክ ጋር አብሮ ቢመጡ እጅግ በጣም ነው ደስ የሚለን። ቤተሰብ ለምን ከለዩ ለዩ አመት አይቆዩ። የሀይሚም እናት ነች ያው ሰፕራይዝ ማድረግ አለባት ማለት ነው። ደስ ይላል። ብቻ እኔ እንጃ፣ እኔ ያሰብኩት ነው ያመጡት። በጣም ገርሞኛል። እግዚአብሔር ምስክሬ ነው፣ ቁጭ ብዬ እያሰብኩ ነበር። ለምን እንደዚህ አላደረገም? እንዴት ብሩኬ ዚም ይላል? እንዴት እዛ ቁጭ ብሎ እንዴት፣ ቡታጅራ እዚህ ቁጭ ብሎ እንዴት፣ እንዴት ምናምን ብዬ በጣም አስቤ ነበር። ዛሬ እንግዲህ ይሄው በሚያምር ሁኔታ ሙሽዬ፣ የኔ ቆንጆ ሀይሚዬ፣ የኔ ልዕልት ብሩኬ ንጉሱ አብረው ሶስቱ መጥተዋል ማለት ነው እንግዲህ፣ ዛሬ ያበደ ቪዲዮ ነው የምናየው። ያበደ በቃምን ብዬ ልንገራችሁ። በጣም የሚያምር ሰፕራይዝ ያለው ቪዲዮ ነው የምናየው። በጣም ደስ ብሎኛል። አብሬያችሁ ስላየኋችሁ አብራችሁ አብሮት አማርኛው የጠፋ ቢኖ ስላየኋችሁ በጣም በጣም በጣም ደስ ብሎናል። ትላንትና እንግዲህ ቡራ በወንድሙ እጅ እንግዲህ ሙቶ ነበረ። እናንተ ወንድሙ ግን ሚማርም ወንድሙ ሳላደንቋል አልፍም። እንዲህ ቡራ ኩ መጠጋት ሁሉ አፍሮ አም ሶ ሀፒ ደስ የሚል ቪዲዮ ነበር። ወድጀዋለሁ። እውነቴን ነው የምናገው፣ በጣም የወደድኩት ቪዲዮ ነው። ጎበዝ አሁንም በርታ ወንድምየው ስራ። እኛም ሰብስክራይብ አድርገናል። ሁላችንም እንግዲህ ነው፣ በጣም ደስ የሚል ነበረ። ብሩኬ ግን እንደዚህ ኦኬ፣ እንደዚህ እንደዚህማ ከሆነማ ሀይሚ በቃ ታድላለች ማለት ነው። ሀይሚ በጣም ታድላለች። ከዚህ በኋላ መተበት የለ ምን የለ ሀይሚ ያለችውን ነገር ሁሉ ነው የምታደርጋት። ከዚህ በኋላ በቃ አበቃ እኮ። ብሩኬ አየን እኮ አየን ሁሉን ጉድ ጉድ ሁሉ አየን። ትላንትና እኮ ገና እኮ ፕራንኩ ሳይጀመር እኮ ነው ሩጫውን የለቀቀው ማለ። በጣም ደስ ይል ነበር። ቤተሰቦች በጣም እግዚአብሔርን ነው ምለው። እኔ እንጃ በቃ እንደዚህ ወንድም አይገኝም በቃ የሆነች ነገር ከጠፋው ጉዱ ነው ማለት ነው። ብሩኬ ይገሉታል ማለት ነው። ረረረረረ ወንድምዬ በነገራችን ብዙዎቻችሁ የብሩኬ ወንድም ፖሊስ ነው ምናምን ብላችሁ እኔ አላውቅም ነበረ። ፖሊስ ነው ፖሊስ እንትን ነው ምንድን ነው ወታደር ነው ብላችሁ የሆነ ነገር ብቻ ብለብቻ ብላችኋል። ደስ ይላል። ያው ኃይለኛ ነው በጣም እኔ ኃይለኛ ሰው ደስ ይለኛል። እና በተረፈ ወዳቸኋል፣ አከብራቸው። የቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡን ሲ አይ ላቭ ዩ ሶ ማች ቻው።